ሰላም ሰላም፣ ውድ የተከበራችሁ ቻናሊ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ እኔ ሁሉ ጊዜም የሀይሚ አስተማሪ የሆኑ ነገሮችን ለእኔ የጠቀሙኝን ለእናንተ ሽር የማድረግ ግዴታ አለብኝ ማለት ነው፣ ለእናንተ ለውድ እህቶቼ፣ እንጂ ሀይሚን ለሚሳደቡ እና ሀይሚን ዝቅ ብለው ለሚናገሩ ሰዎች እሱ አይጠቅማቸውም። ለምን እንደሚጠቅማቸውና እንደሚረዱት ቢያውቁት ኖሮ ሀይሚን ያመሰግኗት ነበረ፣ ላደረገችው ነገርና እያደረገች ላለው አስተማሪ የሆነ ነገር። ፕራንክን ብታደርግ አስተማሪ የሆነ ነገር ነው እና ቅማሟም በትክታክ ገጿ እንዲህ ስትል ፖስት አድርጋለች። አስመሳዮች ያሸንፋሉ፣ የዋሆች ግን በስተ መጨረሻ ድል ይነሳሉ፣ ለየዋሆች አበቃ የሚባል ነገር የለም ስትል መልእክቷን አስተላልፋለች። እንዴ የእውነት እኮ ነው። ይሄ ምንድን ነው? ይቺ ምድር ለአስመሳዮች አይደለ እንዴ የምትመቸው? አስመስሎ ለሚኖሩ፣ ሰውን ያለ ስሙ ስም ሰተው ለሚኖሩ አይደለ እንዴ? ውሸታም ስትሆኑ ትወደዳላችሁ። እና አስመሳዮች ሁልጊዜም ድል እንደሚያደርጉ አዎ፣ አስመሳይ ምላሳችሁ ሲበዛ ሁልጊዜ ድል አድራጊ ናችሁ በሰው ዘንድ ማለት ነው። በእግዚአብሔር ዘንድ ግን በፈጣሪ ዘንድ ስንሄድ የዋሆች መቼም ቢሆን ሁልጊዜም አበቃ የሚባል ነገር የለም። ለምን? ልባችሁ ንጹሕ ነው፣ ፈጣሪ በሚያውቀው ማለት ነው። አስመሳይ ስትሆኑ ግን በሰው ፊት ሁልጊዜም አሸናፊ ናችሁ። በቃ ሁሌም ድል እንዳደረጋችሁ ነው እና ምንድነው ከማስመሰል የጸዳ ንጹሕ ልብ ይኖረን እንደዚ አይነት ነው እና ሀይሚዬ፣ ልክ ነሽ የኔ እናት። አበቃ የሚባል ነገር የለም ለዋሆች የኔ እናት፣ የአንቺም የዋህ ነሽ። በአንቺም ህይወት ውስጥ አበቃ የሚባል ነገር የለም። አንቺም በከፍታ ውስጥ ነገ ከዚ የተሻለ ነገር አሁን ካልሽበት ነገ ከፍ ብለሽ እናያለን። ይሄ ደግሞ እንትን የማይባል ነገር ነው። አንቺን እና ብሩኬን ለመለየት በተለይ ደግሞ ቆርጦ የተነሱ ሰዎች አሉ። አሁን ላይ እነሱም ያፍራሉ። ድል አደርገሽም እንደምታ ድል አድርጋችሁም እንደምታሳዩን ሙሉ ተስፋ አለን። ሙሉ ሙሉ ተስፋ